መንታ መንገድ ክፍል አስራ ሁለት ራሄል የጻፈችልኝን ደብዳቤ ካነበብኩ በኋላ ከለእሶ ቤት አልጠፋሁም። ሀጅራ አዲስ አበባ ደርሳ የራሄልን ሬሳ ስታይ ራሷን መቆጣጠር ከበዳት፣ ለረዥም ሰዓት አነባች። ትናንት ከጎኗ ተማሪ የነበረች ልጅ ሳታስበው መሞቷ ልቧን ሰበረው። ሀጁ ወደ ኮንበርሻ እስክትመለስ ድረስ ያለውን ጊዜ እና ሀያት ቤት አሳለፈች። ራሄል ውጭ የነበሩት ዘመዶቿ እየተሰበሰቡ በሞተች በሶስተኛው ቀን ተቀበረች። ውስጤ በሐዘን ተሞልቷል። ገዳይዋ እንደሆንኩ እየተሰማኝ ነው። ራሄል ግን እወዳት እንደነበር እንዴት አወቀች? የማሳልፈው አይኖቼ አይኖቼ ሁሉ ነገሬ ከአንደበቴዎች እንደምወዳት ይናገር ነበር። ከፓፒርስ ክስተት በኋላ ግን የወደፊት ሕይወትን ከግምት ውስጥ ባስገባ መልኩ ከራሄል እና ከሀያት ምርጫዬ መሆን ያለባት ሀያት መሆኗን ወሰንኩ። ትኩረቴንም በከፊል ከራሄል ወደ ሀያት አዞርኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ፣ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። ሀያት ምንም አይጎድላትም። ግን ራሄል ልቤ ውስጥ ነበረች። በህይወት እስካለሁ ድረስ እንግዲህ ቢያንስ በአመት አንድ ጊዜ ራሄል መቃብሯን እንዲጎበኝ አደራ ብላኛለች። ግን ሰው መንገድ ላይ ግን ሰው መንገድ ላይ ሲያየው ይሳሳለት የነበረው ውበቷ አፈር ገባ። በቃ ሰው ግን ከንቱ ነው ምንም ዛሬ ቢፈካ ላለመንጠፍ ዋስትና የለውም። ላለመጥፋት ዋስትና የለውም። ሀያት ሐዘኑ እንደ ከበደ ስለገባት በቻለችው አቅም ብቻዬን አትተወኝም። በእርግጥ ሰሞኑን አባዬ ትንሽ ስላመመው ስራ እሱን ተክቼ መግባቴም ለጊዜውም ቢሆን ሐዘኔን እንዲረስ አድርጎኛል። ስራው ከአባዬ ድርጅት ጋር መስራት የሚፈልጉ አዲስ ደንበኞች ሲመጡ ተቀብሎ ማነጋገር፣ ወደብ ላይ ያሉ እቃዎችን በተመለከተ ከድርጅቱ ኃላፊዎች ጋር በመመካከር ቶሎ እንዲገቡ ማድረግ፣ ከሻጮች ጋር መደራደር ምናምን ነው። ብዙ ውሳኔዎችን በራሴ መወሰን ስለምፈራ አባዬ ጋር ደውዬ እሱ እየነገረኝ እኔ እፈጽማለሁ። ስራውን ከዚህ በፊት አሳይቶኝ ስለነበር ብዙም አልከበደኝም። የአባዬ ጸሐፊም ልምድ ስላላት በደንብ ታግዘኛለች። ሀዮ ከስራ ስመለስ አብራኝ አምሽታ ወደ ቤት ትሄዳለች። ከራሔል አባት ጋርም በቅርብ እየተገናኘን እናወራለን። እስክንድርም በተደጋጋሚ አገኘዋለሁ። በራሔል ዙሪያ የነበሩ ሰዎችን ሳወራ እሷን ያወራኋት ያህል ደስ ይለኛል። እንዳለችውም ሳጣት ከፍቅሯ እሳት ጋር መጋፈጥ ጀምሬያለሁ። ትናፍቀኛለች። አንዳንዴ ሀያት ራሔልን እንደነጠቀችኝ እየተሰማኝ ታስጠላኛለች። እንደውም ሀዩ ላይ በጣም ቀዝቅዣባት ነበር፣ ግን የሰይዶ ምክር አባነነኝ። እሷም ራሷን አጥፍታለፍ እንዳታርፈው ነበር ያለኝ። ቆይ አሁን ስለ ግጥምም ከማን ጋር ነው የምወያየው? ራሂልን በጣም ወዳት ነበር። ከጠገቤ ስትርቅ ሁሉም ነገር ግልጽ ሆኖልኛል። ቀናት ቀል አያውቁም። ወራትም ቀናት ሲጠራቀሙላቸው ሲጠራቀሙላቸው እብስ ከማለት ወደ ኋላ አይሉም። ራሄል ከሞተች ሁለት ወራት አለፉ። ክረምቱ አልቆ አዲስ አመት ተበሰረ። ራሄል የሌለችበት ባዶ አመት አዲስ አመት ተባለ። ባህር ዳር ዩኒቨርሲቲ በየቤታቸው የተተመኑ ተማሪዎች ጠራ። ከሀዩ እና እስክንደር ጋር ሆነን ወደ ባህር ዳር ሄድን። የመጨረሻው አመታችን ስለሆነ በዚህ አመት እንመረቃለን። በአውሮፕላን እየሄድን። እርችት እዝ ስትለኝ አጭር ግጥም ጻፍኩ። ወደ መቃብሯ ሲሄድ አነብላታለሁ። አንቺ የሌለሽበት ሁሉ ነገር ባዶ፣ ሰፈሩ ጭር አለ በጽልምት ተጋርዶ፣ ድምቀት ማለት አንቺ ስትጠፊ ገባኝ። ምንድን ነው ሳቃቸው ሰላም የሚነሳኝ? ሀያት በውጤቷ አሁንም የክፍላችንን ሰቃይ ናት። ርቾ ሞተች እንጂ ሁለተኛው ትልቁ ውጤት የእሷ ነበር ድሮ እኩል ነበርን አሁን ግን በአንድ ትምህርት በልጣኛለች ግን ሞታለች ትምህርት እንዴት ተጀመረ እስክንድርን በጣም ቀረብኩት ራሄል ከናፈቀችኝ የማገኘው ብቸኛው ሰው እስክንድር ነው በእርግጥ ጊዜው ሲገፋ የራሄል ሀዘንም ቀለል ብሎልኛል ሀያት ጊዜው ሲገፋ የራሄል ሀዘንም ቀለል ብሎልኛል ሀያት ወደ ጣና እንዴትተለመደው ባጃጅ ተኮናትረን ከሄድን ገና ፓፒርስ ጋር ከመድረሳችን በፊት በወሬ ትጠምደኛለች። ወሬው ትኩረቴን ወደ እሷ ካልወሰድኩ ከንፈሬ ላይ ትለጠፋለች። ፓፒርስ ካየሁ ራሔልን፣ ምሽት ሳስታውስ ደግሞ ፈገግታ ይርቀኛል። የሃዩም ትኩረቴን የሃዩም ትኩረቴን ለመስረቅ መሞከር ሬቾ ትዝ እንዳለኝ ለማድረግ የታለመ ነው። ቀናችንን ሰላማዊ ለማድረግ ትምህርት ተጀምሮ ከወር በላይ እንዴት ተማርን። አባዬ በተደጋጋሚ መታመም ጀመረ። እኔና ሀዮ አንዴ ወንዴ አንዴ ወደ አዲስ አበባ መጥተን ጠይቀነው ተመልሰናል። እኛ ስንጠይቀው ትንሽ ሰላም ነበር። ከተመለስን በኋላ ግን ባሰበት። ጠይቀ ነው በተመለስን በአስራ አምስት ቀኑ የአባዬ ጤንነት ጥሩ የሚባል ደረጃ ላይ መድረሱን ኢስራ ነገረችኝ። በየቀኑ እንደዋወላለን። በሰዓቱ እኔና ሀዩ የመመረቂያ ጽሑፋችንን ምዕራፍ አንድ ለማጠናቀቅ እየተጣደፍን የነበረ መሆኑ አባዬ ደግሞ እንዳልጠይቀው አደረገኝ። አንዳንዴ ማታ ከሀዩ ሀጁና እስክንድር ጋር ከተለያየን በኋላ የግቢያችን ላይ በስትሪ ላይ በብቻዬን ወክ አደርጋለሁ። እዚህ መንገድ ላይ እርቾ የፍቅር ግጥም መጻፍ ጀመርኩ ብላ ስታነብልኝ የነበረው ድባብ ትውስ ይለኛል። እጆቿን ወደ ላይ ሰቅላ እየተሽከረከረች ስትጨፍር አይኔ ላይ ድቅን ትላለች። ብቻዬን ስሆን ሀዘኑን መቋቋም ይከብደኛል። እርቾ በጣም ትናፍቀኛለች። ፓፕሪስ ውስጥ ራቆታችንን ሆነን ከንፈሬን ስትስመኝ የማልቆጣጠረው ስሜት በጥፊ እንዲመታት አደረገኝ። አስታውስና ይገርመኛል። እስካሁን መልስ ያጣሁለት ጥያቄ አካሌን ማን አዘዘው? ልቤ እኮ ሙሉ ለሙሉ ሊተኛት ፈልጎ ነበር። ሐሙስ ጠዋት ላይ የስራ ደወለችልኝ። ወይ የሚጢጢ አልኳት። አቢ እኮ ወደ አኼራ ሄዴ አለችኝ እያለቀሰች። አሄራ ማለት ቀጣዩ ዓለም ማለት ነው። አባቴ ሞተ። እንባዬ ፈሰሰ። ሲያመጣው እንግዲህ አንዴ ነው። አባቴን በጣም ነበር የምወደው። ከተረጋጉ በኋላ ከተረጋጋሁ በኋላ ለሀዩ ደውዬ ነገርኳት። ሀዩ በጣም አዘነች። ሀዘኑ በጣም እንዳይጎዳኝ ፈርታለች። እኔ ግን በልኩ ነው ያዘንኩት። አባቴ በመሞቱ ጌታዬን አላማረርም። እድሜው ሄዷል። ከሀዩ ጋር አራት ሰዓት ላይ ቢዝነስ ፍላይት አግኝተን ወደ አዲስ አበባ መጣን። ሰይድ ከአየር ማረፊያው ተቀብሎን የእኛ ቤት ቅያስ ጋር ካደረሰን በኋላ እናቱን ለማምጣት እኛን ወደ ሰፈር የሚያስገባው ቅያስ ጋር አውርዶን ሄደ። ወደ ቤት እየቀረብን ስንመጣ አንድ ሰውዬ ፈገግ ብሎ እዚህ ሰፈር ከሆንን ለቅሶ ቤቱን እንድናሳየው ጠየቀን። እሺ ብለነው አብረን መሄድ እንደጀመርን ሰውዬው እየቀለደ ሊያስቀን ሞከረ። ያወቀኛል አልመሰለኝም። ለቅሶ ለመድረስ የመጣው ግን እኛው ጋር ነበር። ልክ ቤት ጋር ስንደርስ በራችን ላይ የተደቆኑትን ድንኳኖች እያሳየሁ እዛ ቤት ነው አልኩት። ወዲያው ማጉራት እና እየጮኸ ማልቀስ ጀመረ። እየጮኸ እኛን ትቶን ወደ ድንኳኑ እየፈጠነ ሄዴ እውነት ለመናገር ሳቂል ልላቀው ምንም አልቀረኝም። ሰው እንዴት ድንኳን ሲያይ ይቀየራል? ማስመሰል ምን ያደርጋል? ሀዘኑን ለመግለጽ እንደ ከብት ማጓራት አይጠበቅበትም እኮ አስመሳይ። ቤት እንደ ገባሁ የስራ እና ማርያም አቅፈውኝ መልቀስ ጀመሩ ማልቀስ ጀመሩ። ሳያቸው አንጀት የንበሉት ከአይኔ እምባዬ ፈሰሰ። ወዲያው እነሱን አረጋግቼ የአባቴ ሬሳ ወዳለበት ክፍል ገባሁ። አባዬ ተከፍኖ፣ በጣም ደስ የሚል ሽቶ ተቀብቷል። ያን የመሰለ መኪና እንደማይዛው እንደማይዝና ሱፍ እንዳልቀያየረ ዛሬ በአቡጀዲ ተጠቀለለ። ግንባሩን ስሜው ወዲያው ወደ ድንኳን ሄድኩ። ሰው እየጮኸ ያለቅሳል። ሃይማኖታችን ከማንባት በዘለለ እየጮህ ማልቀስን ስለሚከለክል ሰዎቹ ዝም እንዲሉ ለመጠየቅ ሞከርኩ፣ ግን ሊሰሙኝ አልቻሉም። ኋላ ላይ አንድ ሽማግሌ ተቆጣው፣ ወንዶቹን ስርዓት አስያዙልን፣ ድንኳኑ ውስጥ እንዴት ተቀመጡ? አንድ ጎረቤታችን ጠርታ ወደ ሴቶች ድንኳን ይዛኝ ሄደች። በእስልምና እምነት መሰረት በሰርግም ሆነ በለቅሶ ወንዶች ከሴቶች ጋር እንዲቀላቀሉ አይፈቀድም። የሴቶች ድንኳን ጋር ስደርስ ሴትዮዋ እረ እናትህን ተይ በላት፣ ፊቷን ቧጣ ጨረሰችው አላህም አይወደው አለች አሉኝ። ወደ ሴቶች ድንኳን ስመለከት እናቴ ደረቷን እየደበደበች ፊቷን እየወጣጠረች ታለቅሳለች። ከአባዬ ሬሳ አረቀው ድንኳን ውስጥ ያስገቧት። በጣም አስቸግራ መሆኑን ገባኝ። አባቴ በህይወቱ በነበረበት ጊዜ ስታቆስለው ኖራ ዛሬ ታስመስላለች። እናቴ ሆና ክብሯ ባይዘኝ ባጋጫት ሁላ ደስ ይለኝ ነበር። ወይ የሃይማኖት እውቀት የላት፣ ወይ ስነ ምግባር የላት፣ መልክ ብቻ። እናቴ መምጣቴን ስታይ ትንሽ ተረጋጋች። እንዲሁ ለእኔ ክብር አላት። እህቶችን ከቤት ጠርቼ ስርዓት እንዲያስይዟት ነገርኳቸው። ውድና የተከበራችሁ የቻናል የቤተሰቦች ክፍል ክፍል 12 ድረስ አንብቤ ይላችኋለሁ። ቀጣይ ክፍል 13 ጋር የምጨርሰው ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ